ይሄዱ። ግድ የለ። ሰላም ሰላም! ውድ የኑላዩ ዩቲዩብ ቻናል ቤተሰቦች ሰላማችሁ በሰጥ ይበልልኝ። እንዴናችሁ? ሁላችሁንም በያላችሁበት ሰላማችሁ የበዛ ይሆን። ዛሬ ሽላችሁት የመጣው ተወዳጁ ሰራተኛ ወይም የአዴይ ድራማ በክፍል ስልሳ አራት ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ማለት ነው ቻናሌን አበረታቱኝ። በክፍል ስልሳ አራት የምናየው እንግዲህ ዳይመንድ እና ኬንጎ እንዲሁም አችሁ ሮማንን ከታሰረችበት ፈተው ወደ ከተማ ይዘዋት ይሄዱ ሲሉ ነበር። እንግዲህ ዛሬ ነበር የተቋረጠው። የተፈጠረው ምን ነበረ? ሮማን የሰፈሩ ወጣት ልጅና ተማሪ ልጅ እያለች ያላች አጋብቻ ተፈጽሞባትኝ ከአገባሽ በኋላም ደግሞ ታስራ እየኖረች ወዳ ሳይሆን ተገዳ እንደምትኖር ማለት ነው። ያ ማለት እንግዲህ የታሰረችበት ምክንያት ሌላ ወጣት እንዳታይ ከሰዎች ጋር እንዳትጨመር እንዲሁም ደግሞ ጓደኞቿ ከሰሙ ሌላ ነገር ይዘው እንዳያሳስባት ጫኜ የፍላጎቱን እያደረግ በስተመጨረሻም ሲነጋ አስሮ ጥሏት ይሄዳል ማለት ነው። ሰርታ እንዳትበላ፣ እንዳትንቀሳቀስ፣ ከሰዎች ጋር እንዳትገናኝ የሚያደርግ ሀይምሮን የሚነካ ከባድ ሐዘን እውነት ለመናገር የቆሞት ማለት ካለንበት ህይወት ላይ ሌላ ህይወት የማናውቀው የጨለማ ህይወት መኖር ማለት ነው እና እንደዚህ አይነት ሰዎች አሁን ላይ አሉ ለማለት ትንሽ ቢከብድም፣ ግን ያለፈው ታሪክ አባቶቻችን፣ እናቶቻችን ያለፉበት የድሮ ታሪክን ያስታውሳል ማለት ነው። አሁን ላይ ሁሉም ሰው የነቀረ ነው። በዚህ ልክ እንደዚህ የሚያደርግ ሰው የለም። የብል ልጆቹ ተጠቂ ዛ ጉዳት ቢሆንም፣ ግን ጎረቤት መንደርተኙም እያየ ዝም አይልም በአሁኑ ሰዓት ላይ ማለት ነው። እናም በዚህም ልቡ እያዘነ ነው። እንግዲህ ደመቀ ሮማንን እዚህ ድረስ መጥቼ በፍጹም ሳላት አልሄድም በማለት

ብርሃኔ ብቻ ናቸው ለእኔ ዘመዶች፣ እያለች ለደመቀ ትነግራለች። ደመቀም እስከዚህን ድረስ እኔ በፍጹም አልሰማውም ነበረ፣ ይቅርታ አድርጊልኝ። ዛሬ ግን በቃ የሆንሽን ሆነሽ ከተማ ትኖሪያለሽ። እንኳን ባይመችሽም ንጹህ አየር እየተነፈሽ ሰላም ኑሮ ትኖሪያለሽ። አይዞሽ፣ የሰው ቤትን ቢሆን ተገቢ ያለሽ እያለ ካሽ በለብላትና ሮማንም ነገሮችን ካገናዘበች በኋላ እሽታን ተገልጽለትና የታሰረችበትን ፈታው ይዘዋት ይነብዳሉ ማለት ነው። በስተመጨረሻም መንገድ ላይ ወደ ትራንስፖርት ወደሚሄዱበት ሰዓት ልጅቷ በጣም ምግብ ስለሟት ብላ አዙሯት ትወድቃለች። በተፈጠረው ነገር ደመቀ የሚደነግጥና አችሁ ምንድን ነው? ምን ሆናት ነው? ከዚህ በፊት እንዲህ ዓይነት ነገር ህመም አለባት እንዴ ብለው ሲጠይቀው፣ አችሁ ምግብ እንዳልበላች ይነግረዋል ማለት ነው። እነሱ የሚያደርጉት ስላጠ፣ በስተመጨረሻም አለልኝ እና ጫኝ እየፈልጓ ስለነበር ይደርሱባቸዋልኝ ከዛም ጊንገው መጡ ያዙ አለቀልም ብሎ በሚነግርበት ሰዓት ድምፁና እንደው እንድንነጋግራለን ይላል። ደግሞ አችሁም እንደማይሆን ነግሯቸው ራሳቸው እንዲያመጡና ራሳቸው እንዲያድኑ ይነግራቸዋል። በስተመጨረሻ እነሱም ይሮጣሉ። የችግሩ ተጠቂ የሆኑት ሮማን እናችሁ ናቸው። እነሱን ሮማንን አዝለዋት ይሄዳሉ። አቹን ደግሞ እስከቻሉ ድረስ ቀጥቅጠው ቀጥቅጠው እዛው ትተው ትሄዳሉ። እና በሌላ በኩል ይሄ እንደዚህ እንዳለ ሆኖ ማለት ነው ዴቭ እና አደይ ደግሞ ወደ ከተማ ዘልቀዋል ማለት ነው። የፍቅር እናት በደስታ ስትቀበላቸው፣ እንዲሁም ባርኮቴን በጣም ደስ ብሎታል። ኤላና ምሊልይም በጣም ደስ ብሏቸው አደይን እንኳን መጣሽ ብሎ በደንብ ቀፋ አድርገው አቀባበል አድርገውላታል። በጣም ነው ደስ የሚለው። ፍቅር አሁን ላይ ቢሆን ጥላቿ በአደይ ላይ እጅግ የበዛ እየመጣ መጥቷል። ምክንያቱም አደይ እዛ ቤት ካለች የዴብና የአደይ ፍቅር ይቀጭላል። ፍቅር ደግሞ የዴብን በጣም ስለምትወደው፣ ዴብ ደግሞ በጣም አጥቆ እየጸላታለች፣ ፍቅሯ ተቀባይነት አይኖረውም ማለት ነው። በዚህም ምክንያት አደይ ባትኖር ኖሮ እኔን ይወደኝ ነበር፣ እኔን ያገባኝ ነበር፣ እኔ ደስተኛ ህይወት እኖር ነበር እያለች ራሷን በማይሆን ነገር ስለምታጃጅል በዚህም የተነሳ አደይን ትጠላታለች ማለት ነው። አደይ ግን ካለችበት ጭንቀት ስለወጣት ብቻ እንጂ ሌላ ህይወት ወይም የሰው ህይወት ዓላማ አልነበራትም። ቢሆንም ግን እናትየዋ ደስ ብሏቸው ተቀብላታለች ማለት ነው። ይህን ይመስላል ድራማው ውዶች። ማሮች፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ደግሞ በኮሜን ሴክሽን ላይ አስቀምጡ። የጎደለ ካለም ይጨመር፣ ካለም እንደዚሁ ማለት ነው። ብትናግሪ ደስ ይለኛል። በተረፈ በክፍል ስልሳ ሶስት ላይ ያየነ የተለያዩ ኮሜንቶች አሉ። አደይ እንኳን አሸነፈች፣ እንኳን ደህና ወጣች፣ እንደዚህ አይነት ትለሳ አይግባትም፣ በቃ ዴብን እሽ ብሉና ተጠቅልለች ደስተኛ ህይወት ኑር እያሉ አብዛኛዎቹ ይኮመንታሉ ማለት ነው። ግን አደይ የምትወደው እውነት ለመናገር ባርኮትን ነው። ምክንያቱም ባርኮት ነው ለሱ የሚመጥናት ዴብ አንዳንዴ ሰዎችን ያምናለች። ቢያንስ ፍቅር እነ ቤዛ የሚሉትን ዴብ ያምናለች። ባርኮት ግን አደይ ካላለች አደይ እንደዚህ አታደርግም ብሎ ይከራከርላታል። በብዙ ነገሮች አንደርስታንድ የሚያደርጋት ባርኮቴ ነው። ባርኮት ግን ምንም እንኳን የአደይ ባይሆንም በስተመጨረሻ ግን የአደይ እንደሚሆን እርግጠኛ ነኝ፣ እኔ ማለት ነው። ምክንያቱም ውስተዋ የምትወደው አደይ ባርኮትን እንጂ ዴብ አልነበርም። ምናልባት እንግዲህ አሁን ተስፋ በመቁረጥ አማራጭ ስለሌላት ዴብ ልታፈቅረው ትችል ይሆናል። ግን እድሜ እንኳን ደግሞ ከዴብ ጋር ልትኖር ትችላለች ማለት ከባድ ነው። ምርጫው የራሷ ነው ማለት ነው። እኔ ግን የሚገባት ከዴብ ይልቅ ዴር ኦልሬዲ ወደ እዛ ገጠር ሄደው ይቅርታዋን ለማግኘት እንጂ ፍቅሯን ብሎም ሳይሆን ይቅርታ ለመጠየቅ ነው። እናመሰግናለን።